ሰላም። እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ በክፍል ሰባ ስድስት ተከስተናል ማለት ነው። እጅጉን በጣም ግራ እያጋባው እና ቤተሰቡን እየረበሸ ያለው የብሩክ መጥፋት እጅጉን በጣም እንግዲህ አሁንም ቤተሰቡ እየታመሰና እጅጉን በጣም እንግዲህ መድብልና ቅድስት ቅድስትዬ እንግዲህ እያለቀሰችም ብቻ ግራ ተጋብቷት መድብልም እንግዲህ ያለውን አቅም ተጠቅሞ እንግዲህ የወንድሙ እንግዲህ መጥፋት እጅጉን በጣም እያሳሰበው ቢሆንም በጣም ግራም እየተጋባው እንግዲህ ተመልክተነዋል ማለት ነው። ብሩክ እንግዲህ በጣም አጣብቂኝና ትልቅ ችግር ውስጥ እንደገባ ወንድምየው እንግዲህ ይናገራል ማለት ነው። ነገሩ ይህ ነው ብዬ ልናገር ወይንም ላወራ ባልችልም፣ ነገር ግን ወንድሜ ትልቅ ችግር ውስጥና እጅጉም በጣም ከባድ አደጋ ውስጥ ያለ ይመስለኛል፣ በሕይወት ያለምም አይመስለኝም እስኪል ድረስ እንግዲህ እየተጠራጠረም ተመልክተነዋል ማለት ነው። ውድ እና የተከበራችሁ የቻናሌ ቤተሰቦች ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ምሳሌ ድራማ እንግዲህ ቀን ከቀን በየጊዜው ልብ እያንጠለጠለ እና እጅጉን በጣም ደግሞ ዘርፈ ብዙ ትምህርቶችን እንግዲህ እያጋራንም ይገኛል ማለት ነው። ብሩክ የት ገባ? ብሩክ ምን ገጠመው? በማለት እንግዲህ እጅጉን በጣም እያሳሰባቸው እንግዲህ ቤተሰቡ ተመልክተናል። ቅድስትዬም እንግዲህ አሁን ላይ የብሩክ መጥፋት እንዳለ ሆኖ እጅጉን በጣም እንግዲህ ውስጧ ቢያለቅስም ነገር ግን ደግሞ የእሱ መጥፋት እንዳለ ሆኖ ቅድስት እንግዲህ ምሳሌ በምጠይቃት ጥያቄ አባዬ መቼ ነው የሚመጣው? አባዬ ለምንድነው ስልክ የማይደውለው እያለች እንግዲህ ጥያቄዎችን በተደጋጋሚ እየጠየቀቻትም ትገኛለች። መድብልም እንግዲህ ለቅድስት የሆነ አጣብቂኝና ትልቅ ችግር ውስጥ እንደገባም ይነግራታል። ቅድስትም እንዴትና በምን አይነት ምክንያት ብላ ስጠይቅም ጉዳዩ ምን እንደሆነ ይህ ነው ብዬ ልነግርሽ አልችልም፣ አላውቅም። ግን ወንድሜ በደህናውና በጤናው አደለም በማለትም እንግዲህ ይነግራታል። በባለፈው ክፍል እንግዲህ እንዳየነው እና እንደተመለከትነው ከኤፍራታ ጋ እንግዲህ አብረው ሊሰሩ ከነዝናና ከማህሌት በኩል ምን አይነት ሴራና ምን አይነት ንግግር እንዳለ እንግዲህ አንድ በአንድ መረጃዎችን ሰብስባ ለመድብል እንድታመጣላት ተስማምተውም ነበር ብርም ከፍሏት ተመልክተናል። እናም እንግዲህ ማህሌትና ዝና እንግዲህ ዝና የማህሌትን ማንነት በደንብ አርጎ ጠንቅቆ ያቃልና የእሷን ማንነት እንዲሁም ደግሞ ደኳማ ደካማ ጎኗን ተጠቅሞ እንግዲህ ዝና ማህሌትን እንግዲህ በስድብት ጥብ እያደረጋት ምንም የማትረባና ምንም መስራት የምትችል የማያገለግል ዕቃ እንደዛ ነገር እንግዲህ እየተመለከታት ተመልክተናል ማለት ነው። ይህ ማለት እንግዲህ አንዳንዴ እንግዲህ ራሳችንን በደንብ አርገን የዛን ሰው ባክግራውንድም ሳናቅ ያለንን የእኛን የሆነውን ነገር ሁሉ እንግዲህ አሳልፈን ለሰው መናገርም ሆነ ማሳወቅ ያስንቃል፣ ያሰድባል፣ ያስቆሽሻልና ዝና አሁን ላይ ማህሌትን እንደዛ እያደረገ እየተጫወተባት ደካማ ጎኗን ተመልክቶ እሷም እንግዲህ የምፈልገውን ነገር እስከማገኝ ከሱ ብላ ስድቡንም ዱላውንም ሁሉንም ነገር እንግዲህ ችላ ዝናየ ዝናየ እያለች እየተሽለጠለጠች ትገኛለች ማለት ነው በጣም ከባድ እኮ ነው በእውነት እናም እንግዲህ አሁን ላይ ግን አንድ ነገር ብቻ ላስቸግርሽ እያለም እንግዲህ ዝና ለማህሌት እንግዲህ መድብል ምን ሊያደርግ እንደመጣና እነ ብሩክ ቤት ምን እየተካሄደ እንደሆነ ልትነግርኝና ልታሳውቅኝ ይገባል ሲላት እሷም ይህንን ነገር በፍጹም ላድረግ አልችልም ብላለች። መድብል በጣም ከባድና ኃይለኛ ሰው እንደሆነ ማንም ሰው እንግዲህ ሊያሸንፈው እንደማይችል እንዲሁም ተደባዳቢም በጣም ኃይለኛ እንደሆነ እንግዲህ ትነግረዋለች ማለት ነው። ዝናም እንግዲህ ከኔ በላይ ማንም ጀግና የለም ብሎ እራሱን ፎክሶና ቆልሎ የሚታይ ሰው ነው። እናም እንግዲህ ስንት ብር ልክፈልሽ፣ ስንት ብር ልስጥሽ፣ ያዥ ቼክ ሲላት፣ አሁን ሳሂደሽ ማጣራት ትችያለሽ እንደ እንዴ ሲላት፣ እሞክራለሁ አለችው። ማህሌትና ኤፍራታ እንግዲህ በሳንቲም ዙሪያ በጥቅማ ጥቅም የታወሩ በራስ መተማመን የሌላቸው በጣም ከባድ ሰዎች ናቸውና እንግዲህ ቼክ ሲጽፍላት እንግዲህ እሺ ብላ ስራዋን ለመቀጠል ሞክራለች። ኤፍራታም እንግዲህ በነዚህ እና በኩል ያለውን አንድ በአንድ እንግዲህ ወደ እኔ ኢንፎርሜሽን አምጭልኝ ብላ አምጭልኝ ተብላ እንግዲህ ብርም ተሰጥቷታል፣ ቀብድ የስራ ማስጀመሪያ። ማህሌትም እንግዲህ ከነ ብሩክ ቤት እንግዲህ መድብን ለምን እንደመጣ እና እንዴት ተከሰተ የሚለውን ነገር አጣሪ ተብላለች። ልታጣራ የምትችለው እንግዲህ የጀመረችው ከኤፍራታ ነው። ኤፍራታ እንግዲህ በባለፈው ክፍል የጀመርሽልኝ ነገር አለ፣ ቅድስት እንዴት ሁና ነበር ሄዳ ታክማ የመጣችው? ጉድ ጉድማ አለ ብለሽኛል እኮ ያንን ምንድነው? ጉዱ አሳውቂ፣ ንገሪኝ ስትላትም ከነ ብሩክ ቤት እንግዲህ መርብ ለምን እንደመጣ አንድ በአንድ ኢንፎርሜሽኑን የምትቀርብ ሰው ካለሽ ኢንፎርሜሽን አምጭልኝና ከዛ በኋላ ነግርሻለው ስትላት፣ ምንም ችግር የለም አንድ ባንድ ኢንፎርሜሽን እኔ ጋለ ክፈሉኝ። በመጀመሪያ ግን አንቺ የሆነውን ነገር በዝና በኩል አሳውቂኝ፣ ብሩክ የት ሂዶ ነው ምን ሆኖ ነው እያለችም እንግዲህ ኤፍራታ በብልጠት እንግዲህ የማህሌትን ደካማ ጎን ተጠቅማ ጠይቃታለች። ማህሌትም እንግዲህ መቼም ኤፍራታ አሳልፋ አትሰጠኝም በማለት ይህንን የምነግርሽን ነገር ለማንም ትንፍሽ እንዳትይ ዝናን የነገረኝ ለማንም ትንፍሽ ብዬ ብናገር እንደሚገለኝ እንግዲህ ነግሮኛልና ተጠንቀቂልኝ በማለትም ማህሌት እንግዲህ ዝና የነገራትን ብሩቅ እንዴት ሆኖ ልጁን ወስዶ እንዳሳከመ ከነማን ሰዎች ጋር እና ከነማን ጋር እንደተገናኘ ምን አይነት የወንጀል ስራ እና በጣም ከባድ የወንጀል ስራዎችም እንዳሉበት እንዲሁም ደግሞ እንግዲህ በዛ ተደራድሮ ልጁን እንዳሳከመና እነዛን ሰዎችን ከርቶ ልጁን አሳክሞ እንደተመለሰ ዝና ነገረኝ። ይህንን ደግሞ ዝና የነገረኝ ይህንን የተደረጉት የተጭበረበሩት የዝና ሰዎች ናቸው በማለት አንድ በአንድ ለኤፍራታ ትነግራታለች። ኤፍራታም እንግዲህ በይ አንቺም አሁን ተራሽን ተናገሪ፣ ኤፍራታ ምንድን ነው የምታቂው ስለ መድብል ብላ ስጠይቃትም ነገ ጠዋት እነግርሻለሁ አለው በማለት እንግዲህ፣ ኤፍራታ ከማህሌት የፈለገችውን ነገር ካወቀች በኋላ ከመድብል ጋር እንግዲህ ማህሌት ደናዋይ ብላ ከመድብል ጋር ተደዋውላ በጠረጴዛ ዙሪያ ቁጭ ብለው እንግዲህ ለመድብል አንድ በአንድ እንግዲህ ማህሌት የነገረቻትን ነገር በሙሉ ለመድብል ነገረችው። ተመስገን ነው፣ ወንድሜ ምንም አይነት አደጋ ውስጥ እና ምንም አይነት መጥፎ ነገር ላይ መሆኑን በአቅም እንኳን ፊንጭውንና ጭላንጭሉን ካወቅኩኝም ለእኔ ትልቅ ነገር ነው። በማለት እንግዲህ ነገሩ ከባድና እጅጉን በጣም የሚያሳስብ ጉዳይ ቢሆንም አሁን ወንድሙ በምን አይነት ሁኔታ ውስጥ እንዳለ እና ምን አይነት ወንጀል ውስጥ እንደተዘፈቀም እንግዲህ እነዛ ሰዎች ምን አድርገውት ሲሆን አግተውት ወይንም ገለውት ሲሆን እንዴ እያለ ሆኖም ግን በዝና ዙሪያ እንደሆነ ስለተረዳ ያው ተመስገን ብሏል ማለት ነው። በሌላ በኩል እንግዲህ አንድ ላይ ዳጣና ሞገሱ ነው ከመድብል ጋር ተሰብስበው ያው መድብል አንዳንድ ነገር ነግሯቸው ነበረ። በጣም ሲያስቡና ሲጨነቁም ነበረ። እናም እንግዲህ ሞገስም ወደ ሉላ ይመለስና እንግዲህ ሉላን እቅፍ አድርጎ እንግዲህ እሷም እሱን እያዳመጠች የብሩክ መጥፋት እጅጉን በጣም እያሳስበው እና ሞገስ በጣም ተጸጽቶ እንደው ምን አለ አንድ እንኳን እድሉን አግኝቼ ይቅርታውን በተቀበልኩት እስኪልም ድረስ እንግዲህ ተመልክተናል ማለት ነው ያኔ ብሩክ ላገኘ ይቅር በለኝ ሞገስ እያለ ብቸኝነትና ባዶነት እየተሰማኝ ነው ያላንተ ብሎ ሲለምነውም ነበረ ያኔ ግን ሞገስ እንግዲህ አሻፈሬ ብሎ በእርግጥ ያው ሞገስ የሆነው ነገር ከባድ ቢሆንም ብቻም ግን የእሱን ይቅርታ የሱንም ጓደኝነት አልፈልግም ያለም ሰው ነበር። ዛሬ ላይ ግን ብሩክ በመጥፋቱ እኔ ብሆን እኮ የጠፋሁት እንግዲህ አገር ምድሪቱን አምሷት ነበር፣ ወይኔ ወንድሜ እያለ ሞገስን በጣም ተጸጽቶ፣ የት ብለን ነው ልንፈልገው የምንችለው እያለም እንግዲህ አንዳንድ ፍንጮችን መድብል በነገረው መሰረት ለልውላ ሲነግራት፣ ልውላም እንግዲህ ይህ ነገር የዝና እጅ ይኖርበታል፣ ልታጣሩት ይገባል። እናም እንግዲህ ብዙ እጁ ቆሻሻ እና ብዙ የወንጀል ስራዎች እንደተጨማለቀ ዝና እንግዲህ ልውላ ትናገራለች ማለት ነው። ስለዚህ እናንተ ፎከስ ማድረግ ያለባችሁ ዝና ላይ ነው። ዝናም እንግዲህ በዚህ በወንጀል ስራዎቹ እንግዲህ ወደ ከርቸሌ እስር ቤት ከገባ እኛም በሰላም በጤና በደስታ እንኖራለን እያለች እንግዲህ ህልሟን ትናገራለች። እናም እንግዲህ ሞገስም አይዞውን እያለ ተስፋ እየሰጣት ለሉላ ተመልክተናል ማለት ነው። ዳጣም ቤተሰቦቿን በማግኘቷ እህቷን ውሃን ደግሞ በማግኘቷ በጣም ደስ ብሏት እንግዲህ ለሞገስም ስትነግረው ተመልክተናል ማለት ነው። አሁን እንግዲህ ኤፍራታ ለመድብል ሁሉንም ነገር ነግረዋለች። ዝና ምን ይከሰት ይሆን? በዝናና በመድብል መካከል ትልቅ ፋይት እና ሊበርድ የማይችል ጦርና እንግዲህ እንደሚጠዋት አፍ ወደፊት ከአሁኑኑ እንግዲህ እያየንና እየተመለከትን እንገኛለን። ውድና የተከበራቸው አድማ የተመልካች ቤተሰብ ለዛሬ የነበረን የምሳሌ ድራማ የክፍል ሰባ ስድስት ይህንን ይመስል ነበረ። በቀጣይ ክፍል የብሮክ ጉዳይ ምን ሲደርስ ሲሆን የሚለውን መድብል ዝና ላይ ምን ሲፈጥርበት ይሆን የሚለውን ደግሞ ግምትና ሀሳብ አስተያየታችሁ እንግዲህ በኮመንት አጋሩን ማለት ነው። ምሳሌ ድራማ እጅጉን በጣም መሳጭ እና ተወዳጅነትን ያተረፈ ምርጥ ድራማ ነው። እጅጉን በጣም ያስተምራል። ባይ ባይ ቤተሰብ።